ይጠፋና ታዋቂ ይበዛል። ታዋቂ እየጠፋ ታዋቂ ይበዛና ና ከዛ ሁለቱም የታወቁት ጃይል ናቸው። አንዱ አንተን አታውቅም ብሎ ይሰድበዋል። ሁለቱን እኮ ጃይል ናቸው። ሰንፌት ቆሞ ማለት ነው ወላሂ። አላህ ምንም አማዳል እንጂ ትክክለኛ አሊሞች፣ አማኞች፣ ምናምን መስጂድ፣ ቤተክርስቲያን ምናምን እኮ ያሉት ምርጥ አባት ምናምን ስማርት አባቶች ምናምን ሆነው ለልጃቸው አፈር እየበሉ ነው። ምርጥ ምርጥ ሰዎች ማለት ነው። ግን እዚህ ሜዳ ላይ እንጨርሳለን። እና አዲስ አበባ ተቀይራለች ግን ዛሬ አንድ የተፎቅ ላይ ማለት ከላይ ሆነ አምረ ወላ በጣም ነው ያምረ በጣም ወላህ፣ ትንሽ በቃ እስከሚሰራ እስከሚሰራ ያለው ሀሲ ነው የሚያስጠላው። ዋላ ውጭ ያላችሁ ሰዎች የሰላሙን ሁኔታ አላህ ነው የሚያውቅ፣ የሰላሙን ሁኔታ አላህ ነው የሚያውቅ። ሆነ የመለከተኝም ፖለቲካ ውስጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ናቸው? እንግዲህ ኢክራም ልጇን ይዛ መታያችሁ አያችሁ። እኛ እኮ ዝም ብለን ነው የምንደርቀው ማለት ነው በሚዲያ ላይ። የእኛ እኮ ማሽቃበጥ ይገርመኛል የኛ ማሽካበጥ ኢክራምና ኢሳም ይጋቡልን፣ አህሙና ፈኪ ይጋቡልን፣ እከሌና ከሌ ይጋቡልን የምንለው ሁሉም የየራሱ ህይወት አለው ማለት ነው። በቃ ከአሁን በላይ እንደዚህ ነው እንደዚህ ነው አንልም። በቃ እና ምንም ሰው ሰውን ኢክራም በአዲስ ሆንና ልጇን ይዛ ብቅ ብላለች። ልጁ ደግሞ ማን ይመስላል እኮ አባቱን፣ ኢሳምን ማለት ነው። ኢሳምን ነው የሚመስለው። በስተለው ይላል ልጁ ደግሞ የለብህ ሲያምር ውት ውት ያለ ልጅ ማሻላ፣ ተባረክ ረህማን ብለናል። አላ ያሳድግላቸው። ኢሳም ራሱ ባለፈው ቪዲዮ ላይ ከተሰምታችሁ ከሆነ እኔ የሶስት ልጆች አባት ነኝ ብሏል። ፈኪሀን ለምን ለምን ጠየቀችኝ እያለ ነበረ ባለ ሶስት ልጆች ነኝ እያለ ነበረ። ገባቸው እና እውነቱን ነው። አንድኛው ልጅ ይኸው ብቃላ በሚዲያ ላይ እንደ ሰው ተንኮሉ ደግሞ ብቅ አደረገው ማለት ነው እና እራሳቸው ካለቀቁት ነገሩ ከየት ይመጣል? ይሄንን ያክል ነው እንግዲህ፣ የእኛ ማሽቃበጥ ማለት ነው። ሚዲያ ላይ ያለን ሰዎች አሁን እንግዲህ ጨዋታ ነው ቀልድ ነው ምንም ማድረግ አንችልም። ሁለተኛው ነገር አላህ ሂዳያ ይስጠን። አንዱ አውቃለሁ ሲል አንዱ ነኝ የማውቀው፣ አንዱ አውቃለሁ ሆነ አንዱ ነኝ የማውቀው የሚለው ነገር እውነት ኢሳም እውነት ተናግሯ ማለት ነው። እና አሁን ሰዓት ላይ እኔ እበልጣለሁ እኔ እበልጣለሁ ነው በቃ። ልብ ብላችሁ እስኪ ጓደኛሞች ጓደኛሞች እስኪ በእውቀት ራሱ ስለ ዲንም ሆነ ስለ ምንም በቃ እኔ አውቃለሁኝ እንጂ እኔ አላቅም እስኪ አንቺ አስረጅኝ ብሎ የሚል እኮ የለም። በእኛ እንኳን በእኛ እንኳ በትንንሾቹ ምንም እውቀት በሌለን ማለት ነው። በእኛ ደረጃ እንኳ ስትሄዱ ስለ ሁሉም ነገር በቃ እኔ ያውቃለሁ፣ ስለ ዲኑም፣ ስለ ሐዲሱም፣ ስለ ቁርአኑም በቃ እኔ አለው። ስለ ዲኑ በቃ ስለ ሁሉ ነገር። ለምንድን ነው ከዚህ የማትመለሱት? ለምንድን ነው እንደዚህ የማትሉት? ለምንድነው እንደው እንዲህ የምትሆኑት? ለምንድን ነው በቃ እንላለን አይደለ ከራሴው ጀምሮ። እኛ ግን እኮ የዛ ሰው አይደለንም እዛ ውስጥ እኮ የለንበትም እኛ እኮ ባዶ ነን እና አላህ ሂዲ አይስጠን ብሏል። አላህ ሂዲ አይስጠን አሚን። ሁላችንም ዘንድ ይሄ ነው በአሁኑ ሰዓት ላይ ያው እንግዲህ ስምንተኛው ሺ ተብሏል ማለት ነው መጨረሻው ጊዜ ላይ ስላለን አላህ ጠብቀን፣ አላህ ሂዲ አይስጠን፣ ያስጠን ሁላችንንም ልቦን አይስጠን ቤተሰቦቻችንንም እንደዛው የጠመሙትንም አላህ ያግራልን። እኔ በልጣለሁ እኔ በልጣለሁ እኔ ነኝ እውቀት ያለኝ እኔ ነኝ ቆንጆ እኔ ነኝ እንደዚህ ነው የሚሉትንም አላህ ልቦናቸውን ይመልስላቸው። እላችኋለሁኝ እንግዲህ ኢክራም እና ኢሳም አብረው እንደሚኖሩ ነው የታወቀው ማለት ነው እየተናገሩ ነበረ። ኮሜንት ላይ ራሱም እኔ እኮ ባለፈው የምንነገሩ ተናግሬያለሁ። እነዚህ ልጆች አብረው ነው የሚኖሩት። እስከዛሬ እንዴት ያለ ኒካ ኖሩ? ቤት ውስጥ ቡና ሲያፈሉ ባለ ቤት ውስጥ ቡና ሲጠጡ ምናምን በቃ አብረው አብረው ነው እኔ ቪዲዮቸውን የማየው ኢክራምና ኢሳምን። እና አንድ ጋ አይደለም ወይ የሚኖሩት? እንዴት ያለ ኒካህ እንዲኖሩ ቻሉ? አንድ ቤት ውስጥ ሁለቱም ሙስሊም ናቸው ብል ኮሜንቶች ደግሞ ምን አላችሁኝ? ለስራ አብረው ይሰራሉ እንጂ በአንድ ቤት ውስጥ አይኖሩም ብላችሁ ነው የሰጣችሁ። ይመልስ ማለት ነው እና እኔ የሚኖሩ ነበር የመሰለኝ እሱ ደግሞ እስከ ዛሬ ፍቅሬን ሳልገልጽላት ቀርቼ እኮ ነው አሁን ባዶ ዬን የቀረሁት ምናምን ብሎ ነበረ ኢሳ። ይሄው ነው ወልደው፣ ልጇን ይዛ ብቅ አለች። ልጁን ይዛ ነው ብቅ ያለችው። እንዴት ግን እርጉዝ ሆና ሳናያት? የእርግዝና እየተደበቀ ነው። እንደ ሌጣ ሌጣ ሲሆኑ ነው እንዴ የሚወጡት? እኔ እኮ ልጁ የማን እንደሆነ ገርሞኛል። ግን ዞሮ ኢክራ ማነው ኢሳም ልጅ አለኝ ብሏል እንግዲህ ኢክራም የኢሳም ለብቻ ልጁ ሊሆን ይችላል። እንግዲህ ከሌላ ሚስቱ ሌላ ሚስት ካለው ከሌላ ሚስት ወልዶ ሊሆን ይችላል። ግን ልጁ ኢሳም ነው የሚመስለው። ይዛ የመጣችው ኢክራም ናት። እንኳንም ወለዳችሁ፣ እንኳንም አብራችሁ ሆናችሁ ነው የምንለው እኛ ይሄ አይከፋንም። አብራችሁ መሆናችሁና እንግዲህ ማግባታችሁ መዋለዳችሁ እንደስ ይለናል። ግን የኛ ማሽቃበጥ ነው ኮኔ እኮ የኛ ማሽቃበጥ፣ የሚዲያ ሰው ይጋቡልን፣ ወደ ሀላል ሊዞሩልን፣ ቅብር ጥስ ይሆኑልን። ደግሞ የእነሱ ማስመሰል እንጂ ምንም ነገር እንዳላደረጉና ምንም ነገር እንደሌላቸው ምንም ትዳር ውስጥ እንደሌሉበት ሆነው ያሽቃብጡብንስ ምን ነበረ? እኛም እኮ እነሱን ተከትለን እኮ ነው ሚዲያ ላይ ማሽቃበጥ ያዝ ነው። እንዲህ ይሁኑልን እንዲህ ይሁኑልን፣ የምንለው የምንፈተፍተው ማለት ነው። የራሷ እያረረባት የሰውን ታማስላለች የተባለው ጊዜ ማለት ነው። እና የእኛ ማሽቃበጥ ያው እንደቀጠለ ነው። ዞሮ ዞሮ እኛ ማሽቃበጣችን እንደቀጠለ ነው፣ አይቀርም። እንግዲህ ምንም ማድረግ አንችልም ማለት ነው። ጀምረን ኋላ የእነሱን ወሬ ስለጀመር ነው እንዲህ ከሆኑ፣ መጡ፣ ሄዱ፣ ታረቁ፣ ተጣሉ ማለታችን አይቀርም። እኔ ግን ሳስበው ባለፈው ኢክራም አባቷን ይዛ መታ አባቷን እንደዚህ እንደዚህ አለ መኪና ውስጥ አድርጋ አባቷን ቪዲዮ ሸፉና ፊቱ እንዳይታይ፣ ምንም እንዳይታይ አድርጋ አባቷን ስታስወራው ነበረ። ፍቃደኛ ነው ሆይ ከኢሳም ጋር እንድኖር ምና ምን እያለች ነበር። እና እኔ ግን ጠርጥሬ ነበር በዚያን ሰዓት ማለት ነው። ዝም ብለው በቃ ለሚዲያ ቻናላቸው እንደዚህ ቀዝቀዝ ሲል የሚሰሩት አይዲያ ሲያጡ በቃ እንደዛ እንፍጠር ብለው ህዝቡን አንጫጩት ገባቸው። እንደዛ መሰለኝ ያንንም ክፍተት ደግሞ እንትን ብላ ፈኪሀም ወደ ስራ እንድትሰማራ እንደዚህ እንደዚህ በቃ አላደለ። እነዚህ ዩቱበሮችን አትመኗቸው፣ ኢትዮጵያ ያሉ ዩቱበሮች ማለት ነው። በቃ ውሸታቸውን ነው። ከጀርባቸው ምን እንዳለ የራሳቸውን ህይወት እየኖሩ ነው ያሉት። በቃ የራሳቸው ህይወት የግል ህይወታቸው አለ እዚህ ጋር በሚዲያ ላይ ተጋቡ ተፋቱ ከሚባሉት ሰው ጋር አደለም የሚኖሩት የራሳቸው አላቸው ማለት ነው። እና እኛን ዝም ብለው ግን የሚዲያውን ሰው ያንጫጩናል። ተዉ ግን ተዉ፣ አታንጫጩን። ተዉ እኛንም ወደ ሀሜትም ወደ ምንም አታስገቡን። ተዉ ግን ተው። ምን ይሻላችኋል? እና ሌላ ሰው አንጥታ ያ ሰውዬ አባቷ ሳይሆን ዝም ብላ አለ አይደለ፣ ዝም ብለው እንትን ይመካከሩና፣ ልክ ያ ቪዲዮ እያወጣውን የቆጠረውን እንትን ይካፈላሉ፣ ይሰጡታል። ለሰውዬው ማለት ነው ኮሚሽን ያስቡለታል። በቃ ቀለል ባለቃል እያስቡለት አለ ሰውየው። እና አባት መስሎ ሲያወራ ነበረ። ገባችሁ? እንደዛ ነው። እኔ መሰለኝ ጠርጥሬ ነበረ፣ ድሮም ጠርጥሬ ነበረ። አሁንም እንደዛ ነው የተፈጠረው ማለት ነው። እና እንጂ ኢሳምና ኢክራም ባልና ሚስት እንደሆኑ ነው ጉዱ የወጣው ማለት ነው። ጉዱ እየወጣ ነው፣ በሚስጥር ጉዱ እየወጣ ነው። ሌላም ጉዲ ገና ይወጣል። እኛን እያታለሉን ስለሆነ እኛ የኛ የኛ ማዘን ነው እንጂ ወይኔ ተኢክራም ጋር ተለያዩ፣ ያ አላህ እንደው አብረው ይሁኑልን እንደው ባይለያዩ አህሙና ፈኪሀ ምናምን ምናምን እያልን ማለት ነው እናሽቃብጣለን። እነሱ እኮ የራሳቸውን ጥፍጥ ያለ ህይወት እየኖሩ ነው። ለካ የእኛ እንደዚህ መሆን እኛ እኛ መዳም ቤት እንደዚህ እየሆንን በስራ እየተጎዳን እና በሀሳብ በናፍቆት ከቤተሰብ ጋር እየተጎዳ ደግሞ ለእነሱ ማሰባችን እኔ የገረመኝ ነገር አዝኛለሁኝ። እ አሁን ኢክራም እና እንትና ተለያዩ ሲባል ለምን እኔ ባልና ሚስት መስለው እየታዩ ነው እየታዩ ነበረ። መኪና ሁሉ ገዝቶ ሰጥቷታል። ይቺ ልጅ በቃ ጥሩ ሰዎች ናቸው። ሳያቸው በቃ ይመጣጠናሉ። ለምን ይለያያሉ? ብዬ ውስጥ ያስቦ ነበረ ወላሂ ነው ምላችሁ። ለምን በቃ እኔ እንጃ። የእኛ ማዘን ምን ይባላል? እነሱ የራሳቸውን ህይወት እያጣፈጡ እየኖሩ ማለት ነው። እና እንደዛ ነበር የመሰለው። ለካስ እነሱ እየወለዱ እየከበዱ ቤታቸውን እያደረጁ እየኖሩ ነው። ውለዱልን፣ ክበዱልን። ለማንኛውም ክበዱልን፣ ውለዱልን፣ ኑሩልን፣ ደስ ይለናል። ግን አታታሉን ነው ትክክለኛ። ይሄን ያህል ልጅ ወለድን እንደዚህ፣ ይሄን ያህል በዚህ ዓመተ ምሕረት ተጋብተን ነበር ይሁን ታሪካችሁ የምትነግሩን፣ እኛም ከናንተ እንማራለን። ይህ አገቡ ተፋፍቶ የሚለው ነገር ደስ አይለንም። በቃ ደስ እኛ የሕይወት ታሪካችሁን በዚህ በዚህ ተገናኘን፣ በዚህ በዚህ ተለያየን፣ በዚህ በዚህ ወለድን፣ በዚህ አመተ ምህረት እንደዚህ ልጆች አሉን፣ ሕይወታችን ደግሞ ይሄን ይመስላል እንደዚህ እየኖርን ነው እያላችሁ ብታመጡልን ለእኛም ደስ ይለናል፣ ለእኛም ትምህርት ይሆነናል። ትዳር ላልያዝነው ልጆች ልክ ትዳር ጣፍጦን ወደ ትዳር ዓለም እንድንገባ ወንድም ሆነ ሴት ትዳር የሚያዘው ሰው ደግሞ ትዳሩ ጣፍጦት በቃ እንደነሱ ላሳምረው እያለ እንድንኖር የሚያደርግ ነገር ብትሰሩልን ደስ ይለናል። አታጭበርብሩን፣ እባካችሁ፣ እባካችሁ እናንተ ዩቱበሮች ማለት ነው። አትጫጭበርብሩን። ተፋታን፣ ተለያየን፣ ጥላን ሄደች፣ ሌላ ልታገባ ነው፣ ሌላ ወደደች፣ ሌላ ፈቀረች ምናምን ይሄ ነገር ምንድን ነው? አታርጉብን ሁለተኛ ማለት ነው በቃ